ጤናማ የእናትነት ወር የእናቶችን ጤና ለማሻሻል በሚያግዙ ልዩ ልዩ ተግባራት እንደሚከበር የጤና ሚኒስቴር አስታውቋል። ጤናማ የእናትነት ወር በሀገር አቀፍ ደረጃ ለ17ኛ ጊዜ በዓለም አቀፍ ደረጃ ለ36ኛ ጊዜ ከጥር 1 እስከ ጥር 30 2015 ዓ ም ይከበራል። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው። ቀጥሎ ይቀርባል። የዘንድሮው የጤናማ የእናትነት ወር መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶች ሞት በጋራ ንግታ በሚል መሪ ሀሳብ ለአንድ ወር ይከበራል። የጤና ሚኒስትር ዶክተር ሊያ ታደሰ ዕለቱን አስመልክቶ በሰጡት መግለጫ በዓለም አቀፍ ደረጃ በአመት ከ295 ሺህ በላይ እናቶች በእርግዝና ወሊድና ድኅረ ወሊድ ወቅት በሚከሰቱ የጤና ችግሮች ሕይወታቸውን እንደሚያጡ ተናግረዋል። ከዚህም ዘጠና አራት በመቶ የሚሆነው የእናቶች ሞት በታዳጊ ሀገራት እንደሚከሰት ነው የገለጹት። ጤናማ የእናትነት ወር መከበር ዋነኛ ዓላማም የእናቶችን ህመምና ሞትን ለመቀነስ በሚደረገው ሀገራዊ ርብርብ ባለድርሻ አካላት የበኩላቸውን ድጋፍ እንዲያጠናክሩ ማድረግ መሆኑን ጠቅሰዋል። በዚህም የግንዛቤ ማስጨበጫ ተግባራትን ጨምሮ የእናቶችን ጤና ለማሻሻል የሚያግዙ ተግባራት ይከናወናሉ ነው ያሉት። የዘንድሮ የጤናማ እናትነት ወር በአለም አቀፍ ደረጃ ለሰላሳ ስድስተኛ ጊዜ እንዲሁም በሀገራችን ለ17ኛ ጊዜ በያዝነው በዚህ ጥር ወር ይከበራል። የዚህ ዓመት መሪ ቃልም መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ ንግታ በሚል የሚከበር ሲሆን ዓላማውም ሁሉም ባለድርሻ አካላት የእናቶችን ህመምና ሞት ለመቀነስ በሚደረገው ሀገራዊ ርብርብ ውስጥ የበኩላቸውን ድጋፍ አጠናክረው ለመቀጠል ቃላቸውን እንዲያድሱ፣ ትግበራውንም እንዲያጠናክሩ ለማድረግ ነው። ወሩን አስመልክቶ በጦርነቱ ምክንያት የወደሙ የጤና መሰረተ ልማቶችን መልሶ ለማቋቋምና የህክምና ግብዓቶችና መድኃኒቶችን ተደራሽ ለማድረግ እንደሚሰራም ተናግረዋል። ከዚህ ጎን ለጎንም ከክልሎች ጋር በመቀናጀት ግንዛቤ ማስጨበጫ ስራዎችን በስፋት ለመስራት መታቀዱንም አብራርተዋል። የዘንድሮ የጤናማ እናትነት ወር የሚከበረው በሰሜኑ የሀገሪቱ ክፍል ተከስቶ የነበረው ጦርነት ቁሞ ከሰላም ስምምነቱ ወዲህ ተስፋ ሰጪ ለውጦች በታዩበት ወቅት መሆኑ ልዩ እንደሚያደርገውም ጨምረው ገልጸዋል። ይሄ አስራ ሰባተኛውን የእናቶች ጤናማ እናትነት ወር ስናከብር በሰሜኑ ሀገራችን ክፍል ተከስቶ የነበረው ጦርነት ቆሞ ከሰላም ስምምነቱ ወዲህ ተስፋ ሰጭ ለውጦች ማየት የጀመርንበት ወቅት በመሆኑ የዚህን ዓመት ጥር የእናቱነት ወር አከባበር ልዩ ያደርገዋል። ይህንን ወር በተለይም በጦርነት ቀጠና ውስጥ የነበሩ እናቶችን በማሰብ አገልግሎት ያቋረጡ ጤና ተቋማትን መልሶ ስራ እንዲጀምሩ በማድረግ ሁሉንም ባለድርሻ አካላት በማስተባበር ረገድ ልዩ ትኩረት ተደርጎ የሚሰራ ይሆናል። ይህንንም ለማሳካት ሁሉንም ባለድርሻ አካላት ጋር በጋራ በመተባበር ችግሩን ለመቀነስ በጋራ መስራትን የሁሉም አካላት ርብርብን ይጠይቃል። በተጨማሪም ከዚህ ጋር ተያይዞ የተለያዩ ግንዛቤ ማስጨበጫ ስራዎች ለመስራት እንደ ጤናው ዘርፍ በፌዴራልም በክልሎችም በሁሉም ክልል ታቅደዋል። በዚህም መሰረት ከጥር አንድ ጀምሮ እስከ ጥር ሰላሳ 2015 ዓ ም ድረስ የጤናማ እናትነት ወር በሁሉም ክልሎች፣ ዞኖች፣ ወረዳዎችና ጤና ተቋማት የሚከበር ሲሆን የእናቶችና የጤና የጨቅላ ህጻናትን ጤና ለማሻሻል የምንሰራቸው ስራዎች በዚህ ወር የሚገደቡ ሳይሆን አመቱን ሙሉ ተጠናክረው የሚቀጥሉ ይሆናል። በኢትዮጵያ የእናቶች ሞት ቅኝትና ምላሽ አሰጣጥ ሪፖርት ከወሊድ በኋላ የሚከሰት ደም ግፊት፣ ኢንፌክሽንና የደም አቅርቦት እጥረት በኢትዮጵያ ለእናቶች ሞት መንስኤ መሆኑን ያመለክታል። በዚህም በሀገር አቀፍ ደረጃ በየቀኑ 38 እናቶች ከእርግዝና ወሊድና ድህረ ወሊድ ወቅት በሚከሰት የጤና ችግር ህይወታቸውን ያጣሉን የተባለው